ፊደል አካዳሚ ኦንላይን ትምህርት ቤት ነው ፊደል አካዳሚ ኦንላይን ትምህርቶችን እያስተማር ይገኛል የምናስተምራቸው የትምህርት አይነቶችም አማርኛ እንግሊዘኛ ሂሳብ እንዲሁም ሌሎች ተዛማጅ ትምህርቶችን እያስተማር እንገኛለን የምናስተምረውም በኦንላይን ሲሆን መማር የምትፈልጉ በኢሞ ቴሌግራም ዋትሳፕ እየደወሉ መማር ይችላሉ ፊደል አካዳሚ ኦንላይን ትምህርቶችን ከሰኞ እስከ ዓርብ ሁሌም ዘወትር እናንተን በተመቻችሁ ሰዓት እያስተማረ ይገኛል። ሰላም ውዴ፣ ቻናላችን ቤተሰቦች በዛሬው ትምህርታችን ደግሞ የማሳያችሁ በባለፈው ጀምረን ካቋረጥነው የሰላምታ አይነቶችን እንዴት በእንግሊዝኛ መጻፍ እንዳለብህ ነው። የባለፈውን ክላስ ያላያችሁ የባለፈውን ክላስ ገብታችሁ ክፍል አንድን በደንብ አድርጋችሁ ማየት ትችላላችሁ። ክፍል ሁለት ነው ዛሬ ይዤላችሁ የመጣሁት። ክፍል ሁለት የሰላምታ አይነት አንድ ሰው ሰላም ስንል ምን ብለን መመለስ እንዳለብን እንዲሁም ደግሞ በአማርኛና በእንግሊዝኛ እንዴት ነው መጻፍ ያለብን ሰላምታዎች እንግዲህ በቃል ታውቁታላችሁ። አማርኛ ምችልሹ ልጆች አማርኛውን ታነባላችሁ ግን በእንግሊዝኛ የተለመደ ስለሆነ አሁን አማርኛ የምናነበውን በእንግሊዝ መጻፍ የተለመደ ስለሆነ እሱን እንዴት አድርገን ነው መጻፍ ያለብን የሚለውን ነው የማሳያችሁ። ለዚህ የዩቲብ ቻናል አዲስ የሆናችሁ በረታቱ ቤተሰብ ሁኑ እያልሁኝ የምንለቃቸው ቪዲዮዎች እንድደርሷችሁ ላይክ፣ ሰብስክራይብ አድርጉ። እንዲሁም ኦንላይን መማር የምትፈልጉ በየትኛውም የሶሻል አማራጭ በኢሞ፣ ቴሌግራም፣ ዋትሳፕ እየደወላችሁ መማር ትችላላችሁ። ልጆቻችሁም ማስተማር የምትፈልጉም በውጭ ሀገር ያላችሁም በውስጥ ሀገር ያላችሁ በየትኛውም ያላችሁ ልጆቻችሁን ማስተማር የምትፈልጉ ደውሉልን። ለልጆች እንክብካቤ አድርገን በተለየ ሁኔታ እናስተምራለን። አሁን ቀጥታ ወደ ትምህርታችን እንሄዳለን። እንግዲህ በባለፈ ክፍል አንድን አሳይቻችኋለሁ የሰላምታ አይነት። ዛሬ ደግሞ ክፍል ሁለት ነው የማሳያችሁ ሰ ላ ም ሰ ላ ም እን ዴ ት ነ ሽ ሰላም እንዴት ነሽ ብለን ስንጠይቅ አንድን ሰው እንግዲህ እህታችን ልትሆን ትችላለች። ብቻ እንዲህ ብለን ስንጠይቅ ደህና ነኝ፣ ደህና ነኝ። ሰላም እንዴት ነሽ? ደህና ነኝ ይሄን በእንግሊዘኛ ስንጽፍ ኤስ ኢ በአንድ ላይ ሰ እንለዋለን ኤል ኤ ላ ኤምን ም ሰ ላ ም ሰላም ኢን እ ብለን እናነባታለን መጀመሪያ ላይ ከመጣች ኢ። እ ብለን ነው የምናነባት መሃል ላይ ከሆነች ግን እንደ እ አትነበብም። ስለዚህ እ ኤንን ን ዲ ኢ በአንድ ላይ ዴ ቲን ት እ ን ዴ ት ኤን ኢ ና ኤስ ኤች ሽ በአንድ ላይ ሽ እንለዋለን ነ ሽ

ኤንን ን ኤል አይ ባንድ ላይ ላ ኤን ኢ ይ ኦንላይን ኤል ኤ ላ ዋይን ይ ላይ ኤን አ መጀመሪያ ከመጣች ኤ አ እንላታለን። አ ኤልን ል ኤን ኢ ና ቢ ኢ በ አርን ር ኤስ ኤች አይ በአንድ ላይ ሽ ኤምን ም ኦንላይን ላይ አልነበርሽም። ኦንላይን ላይ አልነበርሽም። እዚያ ኤ አ እንላታለን። መጀመሪያ ከሆነች ደብልዩ ኦ ዎ እንላለን። አዎ

ነበር አዎ ስልኬ ዝግ ነበር ስንል እንዲያገንጽፋለን እሺ በጣም በጣም ናፍቀሽኛል በጣም ናፍቀሽኛል ስንል እንዲንጥፋለን አማርኛውን መልሱ ደግሞ

አልን ል ና ፍቀኸ ኛ ል ናፍቀኸኛል እኔም ናፍቀኸኛል፣ ብለን እንደዚህ እንጽፋለን። እና መቼ ትደውልልኛለህ፣ እና መቼ ትደውልልኛለህ ትደውልልኛለህ ልልህ ሁለት ጊዜ ትደውልልኛለህ ስንል ሲም መ ቸ ኝ ሲመቸኝ እ ደ ው ላ ለ ሁ እደውላለሁ እደውላለሁ። እሺ እ ኤን እ ብለን እናነባለን። ኤን ኤ ና እና ኤም ኤን መ ሲ ኤች አይ ኢ ባንድ ላይ ማን ይሆናል? ቼ ቼ አራቱ ባንድ ላይ ቼ ብለን እናነባለን። ቲን ት እንዳለን ድ ኢ ባንድ ላይ ደ ደብሊው ዩ ው ኤል አይን ል ኤልን ል ጅ ኤን ኤ ባንድ ላይ ኛ ኤል ኢን

ሲመቸኝ ኢን እ እንላለን ዲ ኢ ባንድ ላይ ደ ደብሊው ዩ ባንድ ላይ ው ኤል ኤን ላ ኤል ኢን ለ ኤች ዩን ሁ እንግዲህ አናባቢዎች ጋር አንድ ላይ ነው የምናነባቸው ፊደላቶችን። ስለዚህ እ ደ ው ላ ለ ሁ እደውላለሁ ሲመቸኝ እደውላለሁ ም ን ል ረ ዳ ሽ እ ች ላ ለ ሁ ም ን ል ረ ዳ ሽ እችላለሁ ምን ልረዳሽ እችላለሁ። እዛ ኤምን ም ከአይ ጋር ኤምአይ ም እንላለን ኤንን ን ም ን ኤልን ል አር ኢን ረ ዲኤ ዳ ኤስኤች ሽ ል ረዳሽ ምን ል ረዳሽ ኢን እ እንላለን ሲ ኤች አይ ን ቺ ኤልኤን ላ ኤልኢን ለ ኤች ዩ

አታስብ ምንም ችግር የለውም። አታስብ ይህን አማርኛው ተመሳሳይ ነው። ም ምን ምንም ችግር ችግር የለውም የለውም አታስብ አታስብ። እንግዲህ እንዳያችሁት አማርኛን በእንግሊዘኛ መጽሐፍ ነው አሁን ያሳየኋችሁ። እስኪ ሙሉውን ከላይ ጀምሬ አንዴ ሙሉን ላንብባችሁ በፍጥነት ሰላም እንዴት ነሽ እንግሊዙም ሰላም እንዴት ነሽ ይላል ደህና ነኝ ደህና ነኝ ኦንላይን ላይ አልነበርህም አዎ ስልኬ ዝግ ነበር በጣም ናፍቀሽኛል እንግሊዙም በጣም ናፍቀሽኛል እኔም ናፍቀኸኛል እኔም ናፍቀኸኛል። እና መቼ ትደውልልኛለህ? እና መቼ ትደውልልኛለህ? ሲመቸኝ እደውላለሁ። ሲመቸኝ እደውላለሁ። ምን ልረዳሽ እችላለሁ? ምን ልረዳሽ እችላለሁ? ምንም ችግር የለውም አታስብ ምንም ችግር የለውም፣ አታስብ። እንግዲህ እንዳያችሁት ይህንን አንድ ባንድ እናንተ ከላይ ጀምራችሁ እስከ መጨረሻው ድረስ በደንብ ቪዲዮ መከታተልና በደንብ አድርጋችሁ በእስክሪፕቶ በወረቀት እየተለማመዳችሁ መጻፍ። እስክሪፕቶና ወረቀት የሌላችሁ በስልካችሁ ስለሚጽፍ ኪቦርድ በስልካችሁ እየጻፋችሁ መለማመድ ነው ያለባችሁ። እንዴት መጻፍ እንዳለብን ማንበብ እንዳለብን ለዛሬ የነበረን ትምህርታችን ይህን ይመስላል። ለዚህ የኢትዮ ቻናል በድጋሚ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። ኦንላይን መማር የምትፈልጉም የደወላችሁ ተማሩ። ልጆቻችሁንም አስተምሩ። እናንተም መማር የምትፈልጉ ተማሩ እያል በየትኛውም ቦታ ሁናችሁ ኦንላይን ላይ በቴክኖሎጂ ምንም እርቀት ሳይገድበን እያስተማር እንገኛለን። ስለዚህ ኦንላይን ላይ መማር ትችላላችሁ። ለዛሬ የነበረን ትምህርት ይመስላል።